ሁለተኛ ቀኑ ላይ በደረሰው 13 ኛው የኢትዮጵያ ከ20 ዓመት በታችና ከ18 ዓመት በታች አትሌቲክስ ሻምፒዮና ዛሬ ጠዋት የፍጻሜና የማጣሪያ ምራ ግብሮችን አስተናግዶ ውሏል። የወንዶች የ10000 ሜትር ውድድር ፍጻሜውን ሲያገኝ ይበልጣል ጋሻውን ከአማራ ማረሚያ በአንደኝነት ማጠናቀቅ የቻለ አትሌትም ሆኗል። 28 ደቂቃ ከ39 ሰከንድ ከ69 ማይክሮ ሰከንድም አትሌቱ ርቀቱን ለማጠናቀቅ የወሰደበት ጊዜም ሆኗል። ለሚሹሙ ከሸገር ሲቲ ሁለተኛ ሲወጣ ፈይሳ ሙሉ ደግሞ ከኢትዮጵያ አትሌቲክስ ከኢትዮጵያ ኤሌክትሪክ ሶስተኛ ደረጃን በማግኘት ውድድራቸውን ማጠናቀቅም ችሏል። ከውድድሩ በኋላ አሸናፊው አትሌት ይበልጣል ጋሻውን ለኢቲቪ ሀሳቡንም አጋርቷል። በመጀመሪያ ላይ ሁላችንም አብዛኛው ሙቀትና ንፋስ ስለነበረ ትንሽ የመፍራት እንትን ነበረው። ከዛ እየለመድ ነው እየለመድ ነው ዙሮቹ እየጨመሩ ሲሄዱ

በዛሬ ሁለት የከፍታ ዘላይና የዲስካስ ውረራ የፍጻሜ ውድድሮችም በጠዋቱ መራገብር ተከናውነ ውነዋል። ነገም በሶስተኛ ቀን ብሎ በርካታ የማጣሪያና የፈጻሜ ውድድሮች እንደሚደረጉበትም ባልደረባችን አንተነሴሳይ ከስፍራው ያደረሰን መረጃ ያመለክታል። በኢትዮጵያ የማ የአሰልጣኞች መፍለቂያ የሚሆን አሰልጠኛ ተቋም ሊቋቋም እንደሚገባ ተገለጸ። በአሳለፍ ነወድ የፋስትራክ ስልጠናን ለስድስት ወራ ሲወስዱ የነበሩ የቀድሞ የአገሪቷ ስመጠር ተጫዋቾች የካፍ ቢ ዲፕሎማ ማግኘታቸውም ይታወሳል። ሰልጣኞቹ በተጫዋችነት የነበራቸውን ልምድ ከወሰዱት ስልጠና ጋር በማዋሃድ ታዳጊዎች ላይም ሊሰሩ እንደሚገባ ተነስተዋል። ተጨማሪ ያለን ከሌላኛ ዊቷ አፍሪካዊቷ ሀገር ሞሮኮ በመቀጠል ኢትዮጵያ ላለፉት ስድስት ወራት በኢትዮጵያ እግር ኳስ ውስጥ ትልቅ አበርክቶ ለነበራቸው ተጫዋቾቿ በኢትዮጵያ እግር ኳስ ፌዴሬሽን አስተባባሪነት የፋስትራክ ስልጠና ሰጥታ 29 ባለሙያዎችን አብቅታለች። ይህን መሰል ስልጠናዎች ለተቆላለፈውና ከደረጃ በታች ለሆነው የአገሪቱ እግር ኳስ ብቁ ሙያተኛ እንዲኖረውና ከንቀላፋበት እንዲነቃ እገዛው ትልቅ ነው። ፊፋም ሁልጊዜ እንደሚያስቀምጠው የአንድ ሀገር የእግር ኳስ ስልጠና ስታንዳርዱ የሚለካው ሀገሪቷ ባሏት ጥራት ያላቸው አሰልጣኞች፣ ጥራት ባላቸው ኢንስትራክተሮች እና ተጫዋቾች ነው የሚለው። ስለዚህ ጥራት ያላቸው ኢንስትራክተሮች ሲኖሩ ጥራት ያላቸው ኮቾችን ማፍራት ይቻላል። ጥራት ያላቸውን ኮቾች ደግሞ ይዘን ጥራት ያላቸውን ተጫዋቾች ማፍራት ያስችለናል። ስለዚህ ጥራት ያላቸውን ተጫዋቾች ደግሞ ማፍራት ከቻልን በአህጉራዊና ዓለም አቀፍ ውድድሮች ላይ ሜዳ ላይ ጥሩ ተፎካካሪ እንድኖር ያስችለናል ማለት ነው። ስለዚህ ከዚህ መሰረታዊ ሀሳብ ተነስተን ኮርሱ መሰጠቱን ስንመለከት ትልቅ ትልቅ ፋይዳ አለው። አሁን ሙያተኞቹ በተጫዋችነት ለረዥም ዓመታት ያከበቱትን ትልቅ ልምድ ከወሰዱ ስልጠና ጋር አሰባጥረው ነጥረው የወጡ ታዳጊዎችን ለአገሪቱ እግር ኳስ ማበርከት ትልቅ ኃላፊነትም ተጥሎባቸዋል። የአሁኑ ስልጠና ለየት የሚያደርገው የቢ ላይሰንስ ስልጠና ከሲ ላይሰንስ ስልጠና ጋር ተዳምሮ ነው ፋስት ትራክ ያሰኘው ለምን እነዚህ ወጣቶች ሲ ላይሰንስ አልወሰዱም? ለዚህ ከሲ ለእነሱ ይጠቅማሉ የሚባሉት ርዕሶችን ከቢ ደግሞ ዋና ዋናዎች ርዕሶችን ጠቅለል የሰጠ ነው። ስለዚህ በተሰጡት ርዕሶቹም በተግባሩ በንድፈ ሐሳቡ ከኢትዮጵያ የእግር ኳስ ስልጠና ሕሳቤ ጋር ተያይዞ ነበር ስልጠናው ይሰጥ የነበረው። ምክንያቱም እነሱ ራሳቸው በተጫዋችነት እያለፉበት ውጤታማ የሆኑበትን ነገር ያውቁታል እዚህ ከዛ ጋር አያይዘን ነበር የሄድ ነው። በቀጣይ ጊዜ የሚቀርን ምንድን ነው? ይህንን የወሰዱትን ስልጠናና ትምህርት መሬት ላይ ማውረዱ ላይ አሁን አስተምሮ መበተን ሳው መሬት ላይ ማውረድ ላይ የቅርብ ገዛና ክትትል እናደርጋለን። የዓለም እግር ኳስ አሁን ኢትዮጵያ በምትገኝበት ደረጃ አይደለም። በአንድ የቡድን ግንባታ ውስጥ በየዘርፉ የተዋጣላቸው ባለሙያተኞችን ያቀፈ ተደርጎም ይደራጃል። ሁሉም በያለበት ስኬታማ ሲሆን፣ ቡድኑም ተፎካካሪነቱ ይበልጡን ይጎለብታል። አንድ ሙያ ለአንድ ባለሙያተኛ የአሁኑ የዓለም እግር ኳስ መርህም ጭምር ሆኗል። በኮርሱ ላይ ከሁሉም ዲፓርትመንቶች ተጫዋቾች መመረጣቸው በየዲፓርትመንቱ በተጫዋችነት ዘመናቸው ያጋጠማቸውን የሰለጠኑበትን መንገድ አሁን ደግሞ ዓለም በየዲፓርትመንቱ እየሰለጠነ ያለበትን መንገድ ተመልክቷል። በአጋጣሚ ሆኖ ስብጥሩ የሁሉም ዲፓርትመንት ተጫዋቾች የነበሩ ልጆችን የያዘ መሆኑ ስልጠናውን ውበት ሰጥቶታል ማለት እንችላለን። ስልጠናው በዚህ ብቻ መቆም የለበትም። ሀገር ካለባት ደረጃን የጠበቀ የባለሙያ ጥረት የተነሳ ገና ብዙ መስራት ይጠበቅባታል። ከቁጥር ባለፈ ጥራት ላይ መሰረት ያደረገ ተመጣጣኝ ስልጠናዎችን ለማግኘት ከተሻለው ሀገራት ተሞክሮ መውሰድና ደረጃውን የጠበቀ የማሰልጠኛ ማዕከል ማቋቋም ሀገሪቷ በቀጣይ የቤት ስራዋ ሊሆን እንደሚገባም ተገልጿል። ከሌሎች ሀገሮች የምንማረው ምንድነው? ለምሳሌ ሞሮኮ የካፍና የፊፋን ብቻ አይደለም የምትጠብቀው፣ ልክ እንደ ሴኔጋል እንደ ካሜሮን እና እንደነ አልጄሪያ ከአውሮፓ በተለይም ደግሞ ከፈረንሳይ የእግር ኳስ ፌዴሬሽን ጋር በመተባበር ሙያቸውን ያሳድጋሉ። እኛም የራሳችንን አካዳሚ እስክናቋቁም ድረስ አካዳሚው ኖሯቸው የተሻለ ደረጃ ላይ የደረሱ ሀገሮችን በመጋበዝ ሙያተኞቻችን ማብቃት እንችላለን የሚል እምነት አለኝ። በአካዳሚው መመስረት ላይ ግን ምንም ጥያቄ የለውም። አስፈላጊ ነው ከውጭ ዳንኤል ሜድቬዴቭ ከፍሬንች ኦፕን ውድድር ውጪ መሆኑ ተረጋገጠ። ከተጀመረ ሶስተኛ ቀኑ ላይ በደረሰው የፍሬንች ኦፕን ሩሲያዊ ዳንኤል ሜድቬዴቭ በብሪታንያዊው ካሜሮን ኑር ሶስት ለሁለት በሆነ ድምር ውጤት ተሸንፎ ነው ከውድድሩ መውጣት የቻሉም። በሌላኛው አጠባቂ ጨዋታ ሰርቢያዊው ኖቫክ ጆኮቪች አሜሪካዊውን ማክዶናልድን ሶስት ለዜሮ በመርታት ወደ ሁለተኛው ዙር የተሻገረበትን ውጤትም አስመዝግቧል። የዓለም ቁጥር ስድስቱ ጆኮቪች በሁሉም ዙሮች የተሻለ አቅሙን በማሳየት በቀላሉ ነው ማሸነፍ የሚቻሉ። የዓለም ቁጥር ሶስቱ ጀርመናዊ አሌክሳንደር ዘቨሬቭ በበኩሉ ሌላኛውን አሜሪካዊው ላነር ቴንን 3 ለዜሮ በመርታት ለሁለተኛው ዙር የበቃ ሜዳ ቴኒስ ተጫዋች ሆኗል። በሴቶቹ አሜሪካዊቿ የዓለም ቁጥር ሁለቷ ኮኮ ጋውፍ ውጤትም ቀንቷታል። ከአውስትራሊያዊቷ ኦሊቪያ ጋዲ ጋር የተጫወተችው ኮኮ ጋውፍ ስድስት ለሁለት በሆነ ተመሳሳይ ውጤት በመርታት አሸንፋለች። ሌላኛው አሜሪካዊቷ ኬኒን በበኩሏ ፈረንሳዊቷን ቢቷን ግራቼቫን ሁለት ለዜሮ በመርታትም ለሁለተኛው ዙር የበቃች ሌላኛው አትሌት ሆናለች። ሩሲያዊቷ የዓለም ቁጥር ስድስቷ ሚራ አንድሬቫ ስፔናዊቷን ቤክስን በመርታትም ወደ ሁለተኛው ዙር የተሻገረች የሜዳ ቴኒስ ተጫዋች ሆናለች። ቱኒዚያዊቷ ኦናስ ጃቦር በፖላንዳዊቷ ፍሬች ሁለት ለዜሮ ተረታ። ሳትጠበቅም በመጀመሪያው ዙር ከፍሬንች ኦፕን ተሰናብታለች። ክቡራን ተመልካቾቻችን የምሽት ስፖርታዊ ዜናዎቻችን አበቁ። በያላችሁበት መልካም ምሽት ይሁንላችሁ።